የበላው ሌላ አብይ የሚያክለት ቦታ ደግሞ ሌላ። ዳቦ ለጠየቀ ህዝብ መናፈሻ ሰርቷል። አንጀቴን የራብ ጠኔ አላወሰው ብሎ ለሚጮህ ኢትዮጵያዊ እንደ አሜሪካኗ ከተማ ላስ ቬጋስ በዲም ላይት የተንቆጠቆጠ ሕንፃ ሰርቶለታል። ሰላም አጣው ወዴት ሊሄድ እያለ እየተንከራተተ ላለው ሕዝብ ወደ ፓርክ ኑና ተዝናኑ ሲል በአደባባይ ጋብዟል። ማሞ ሌላ፣ መታወቂያው ሌላ። ፍየል ወዲህ ቅዝምዝም ወዲያ። ሀገር ወዲህ የእሱ ሽምጥ የሚጋልብበት ጎዳና ከወዲያ ሆኗል። አብይ አህመድ ከገደሉ ወደ ጥልቁ ገደል አይኑን ጨፍኖ እየገሰገሰ ነው። ፍሬኑን በጥሶ በደመ ነፍስም እየሮጠ ይገኛል። ይህ ሁሉ ስብሰባ፣ ይህ ሁሉ ሕዝባዊ መድረክ ችግር ለመፍታት፣ ሀገሪቱን ሰቅዘው የያዙ ስጋቶችን ለመቅረፍ እንዳልሆነ አብይ ጠንቅቆ ያውቀዋል። የኢትዮጵያ መፍትሄም ከእጁ ከመለጠ ቆይቷል። ይልቅስ ከውስጥ የሚንጥን ፍርሃት፣ እንቅልፍ የሚነሳን ጭንቀት ማስታገሻ ከሆነ በሚል እንጂ የአገሪቱ መከራም በስብሰባ ጋር ጋታ በህዝባዊ ኮንፈረንስ ብዛት ከቶውንም የሚቃልል አይደለም። ለአብይ አህመድ መጪው ጊዜ የጨለማ መሆኑን ተረድቶታል። የዘራውን የሚያጭድበት፣ በሰፈረው ቁና የሚሰፈርበት ዘመን ከመቼውም ጊዜ በላይ እየቀረበ መምጣቱን አውቆታል። በየዕለቱ ችግር የሚፈለፍል መከራ የሚያባዛ አስተዳደር ዘርግቶ ለራሱም ለሀገሪቱም ኪሳራ በሆነ አዙሪት ውስጥ መክተቱ የሚያስቆጭ፣ የሚያሳፍር እንደ ሀገር እንደ ትውልድ ውርደት መሆኑ ዳግም ስለመጪው የሚያሳስብ የሚያስጨንቅ አድርጎታል። በብአዴን አጎብዳጅነትና ምንጣፍ ጎታችነት በደሂዴን ፈዛዛነት በውሃት አቅመቢስነት ተንደርድሮ ቤተ መንግስት በአጋጣሚ ዘው ብሎ የገባው አብይ አህመድ የሴራ ትርክቱን የጻፈበትንና አደገኛ አመለካከቶቹን ያንጸባረቀበትን መጽሐፉን መሬት ላይ ማውረድ የጀመረው ገና በጠዋቱ ነበረ። ጠላቶችን የሚፈልጉትን እየሰጣቸውና እየነገርካቸው ወደምትፈልገው ቦታ ይዛቸው ትሄዳለ የሚለው የጥላቻና የተንኮል መንገድን የተከተለው አብይ አህመድ ለጊዜው ኢትዮጵያዊ ጭምብል አጥልቆ ኢትዮጵያውያን መስማት የሚፈልጉትን እየነገራቸው ወደሚፈልገው ቦታ ይዟቸው መሄድ ጀመረው። ቤተ መንግስት እግሩ እንደረገጠ ነበር በልብ ውስጥ ያለውን የሽመልስ አብዲሳ አንደበት እየተናገረለት የጥላቻ ትርክቱን በሌሎች ሰዎች እያስተጋባ። እሱ ከማንም በላይ ኢትዮጵያዊ መስሎ ትወናው ላይ ለተወሰነ ጊዜ ገፍቶበታል። በጊዜ የነቁት ከሰውየው የመደመር የቅዠት ባቡር ላይ ወርደው ትግል ጀምሮ ነበር። አብይ አህመድ ቀስ በቀስ ጭምብሉን እያወለቀ በነ ሽመልስ አብዲሳ እንዲነገርለት የሚፈልገውን ትቶ ራሱ እየተናገረ በግልጽ ማንነቱን እየገለጠ መጣ። የጥላቻ መልእክቶች የሚንጸባረቁበት የኦሮሚያ ክልል ህዝብ መዝሙርን የአዲስ አበባ ህዝብ ካልዘመረ ብሎ በፓርላማ ጠረጴዛ እየደበደበ እጁን እያወራጨ ሲናገር ነበር አብዛኛው የኢትዮጵያ ህዝብ የዚህን ሰው ትክክለኛ ቀለም በግልጽ መረዳት የጀመረው። ከዚያም በኋላ የበሰበሰ ዝናብ አይፈራም ሆነና አብይ አህመድ ጭምብሉን ገልጦ የደረበውን የውሸት ኢትዮጵያዊ ካባ አውልቆ የኦነግ ወራሽ ተልኮ አስፈጻሚ መሆኑን በጋድ እያስመሰከረ የመጣው ወለጋ ምድር ሄዶ ከነቀምት ስታዲየም እናንተ የሮሞ ልጆች ከአንድ መቶ ዓመት ባርነት ነጻ ወጥታችሁ እንደምን ተመልሶ ወደዚያ ባርነት መግባትን ትፈቅዳላችሁ አለ። የኦቦ አህመድ አሊ ልጅ አብይ አህመድ መልእክቱ ግልጽ ነበረ። ለብዙዎች እልቂት እርሾ የሚጠምቅ የሚፈጸመው የዘር ፍጅት አቀጣጣይ የሆነ እጅግ አደገኛ ንግግር ለአብይ አህመድ መጪው ጊዜ የጨለማ መሆኑን ተረድቶታል። የዘራውን የሚያጭድበት በሰፈረው ቁና የሚሰፈርበት ዘመን ከመቼውም ጊዜ በላይ እየቀረበ መምጣቱን አውቆታል። በየዕለቱ ችግር የሚፈለፍል መከራ የሚያባዛ አስተዳደር ዘርግቶ ለራሱም ለሀገሪቱም ኪሳራ በሆነ አዙሪት ውስጥ መክተቱ የሚያስቆጭ የሚያሳፍር፣ እንደ ሀገር እንደ ትውልድ ውርደት መሆኑ ዳግም ስለ መጪው የሚያሳስብ የሚያስጨንቅ አድርጎታል አብይ ምስጋና ፍለጋ ከቤቱ ወጥቷል። ዲም ላይት ስርቻለውና አፋቹን በምስጋና አሟሹልኝ ሲል ካገሪቱ አራቱ ማቅጣጫ ይህን መከረኛ ህዝብ ጠርቷል። እሱ መንደራቸው ድረስ ሄዶ ችግራቸውን፣ ጉስቁልናቸውን እንዲመለከተው ሲጠበቅ አዲስ አበባ ድረስ አዛውንት አቅመ ደካሞችን አስመጥቶ ፓርክ፣ ሙዚየምና ቤተ መጻሕፍት እያሳየ እንዲመርቁትና እንዲያመሰግኑት አድርጓል። የውስጡን ፍርሃት የሚያስታግስለት ይሁ ብቻ ነው የቆሌው ቀለብ ውዳሴ መሆኑ። ሰውየውን በእውር ድንብር መድረክ አዘጋጅቶ ሲወደስና ሲመሰገን ከርሟል። ለምን ለምስጋና ትሰስታላችሁ? ለምንስ ያያችሁትን ሄዳችሁ በየመንደራችሁ አትመሰክሩልኝም? ይላል አፍረቱን ገልጦ አይኑን በጨዋጥቦ! አብይ አህመድ የተቀባይነት ቀውስ ውስጥ እየተንከራተተ ነው። በክፍያ ተሸምቶ የሚገኝ ሽልማትም እየሰበሰበ ይገኛል። ከሚሰራው ከሰራም የሚወራለት ሰማይ ምድሩን እንዲያጨናንቀው በእጅጉን ይፈልጋል። በትምህርት ቤቶች፣ በሰንደቅ ዓላማ መድረክ፣ በየመስሪያ ቤቱ በስራ መውጫና መግቢያ ሰዓት ለደቂቃዎች ምስጋናና ውዳሴ እንዲቀርብለት በአዋጅ ቢያስነግር የሚደንቅ አይደለም። የእውቀት ማነስ፣ የልምድ ማጣት፣ የአስተዳደግ መ ንጋደድ ብልጣብልጥነት የተሞላው የተፈጥሮ ባህሪው ሰውየውን ከአቀኝነት ይልቅ በሀሰተኛ ማንነት ላይ የተመሰረተ መንግስታዊ አስተዳደር እንዲዘረጋ አድርጎታል። በፍርሃት ቁፈን ውስጥ ያለው አንዳንዴም አደርባይነት ያሸነፈው ወይም ከጥቅሟ ሽርፍራፊው የሚደርሰው አብዛኛው ግን የፖለቲካ ግንዛቤው ንቃቱ፣ ጥልቀት የሌለው የህብረተሰብ ክፍል ተሰብስቦ ከመድረኩ አይኑን እያጉረጠረጠ ካላመሰገናችሁኝ ወየውላችሁ አይነት ዛቻ በቀረው ዲስኩር ለሚጮኸው ገዢ መስማት የሚፈልገውን እየነገሩት እጃቸው እስኪሰነጠቅም እያጨበጨቡለት እሱም ከተቀመጠበት ጎምለል ኮራ ጀነን ፈገግ ፈንጠዝ እያለም የታየባቸው መድረኮች በእርግጥም የአንድ ሰሞን ግርግር ከመሆን የሚያልፉ አይደሉም። ለኢትዮጵያ ምንም ጠብ የሚል ነገር የሚያስገኙ መድረኮችም አይደሉም። አብይ አህመድ በእነዚህ መድረኮች ካተረፋቸው ይልቅ የበለጠ የከሰረባቸው ለሱ ትንሽም ቢሆን ሀዘኔታ በውስጡ ያኖረም ካለም ሙልጭ አድርጎ እንዲያወጣ ያደረጉ መድረኮች መሆናቸው አያጠያይቅም። ስለ ኢትዮጵያ ታሪክ ያለው መረዳትን የሚያጋልጡ እጅግ የሚያሳፍሩ በሉንታና ግብረ ገብነት ተቆንጥጦ ካደገ ኢትዮጵያዊ ማህበረሰብ ፍጹም ያፈነገጡ መደዴ አመለካከቶቹን በድፍረት ያንጸባረቀባቸው መድረኮች መሆናቸው የሰውየው ቁልቁለት እጅግ እየፈጠነ መሆኑን የሚያመለክት ነው። ባለፈው መንግስተ ሰማያትን ምድር ላይ ፈጥር ያለው አበባና ዛፍ ተክዬ ትንሿን ገነት ሰርቼላቸዋለሁ ለምን የምስጋና ንፍ ፉግ ትሆናላችሁ ሲል ሀገር ምድሩን ያስደነገጠ ንግግር በአገሪቱ ፓርላማ ላይ ተናገረ። ልክ አይደለም፣ ቀዩን መስመር አልፋሃል፣ በእጅጉን ተዳፍራል ብሎ የሚገሥጸው ቄስም ይሁን ሼህ ያጣው አብይ አህመድ ከሰሞኑ መድረኮቹ ይህንኑ መደዴ አመለካከቱን ዳግም በብሔራዊ ቴሌቪዥን በተላለፉ መድረኮች ላይ አንጸባረቀ። ቅዳሴና አዛንን ድምጽ በካይ ናቸው፣ በሽተኛውን አላስተኛ ቱሪስቱን አላሳርፍ ብሏል እያለም ክብረ ነክ በሆነ ግብረ ገብነት ባጣ አገላለጽ ቀዩን መስመር አልፎም ተናገረም። በዚያም አላበቃም። ጸሎተ ፍታታችሁን በተናጠል ቀብራችሁን ግን በአንድ መካነ መቃብር አድርጉት እያለም የብዙዎችን ቅንድብ በድንጋጤ ከፍ ያደረገም ዱብዳም ከሰሞኑ መድረክ ላይ አሰምቷል። አሁንም ከሃይማኖት አባቶቹ ዘንድ ምንም የተሰጠ ምላሽ የለም። በእርግጥም አሉ አንድ የሃይማኖት መምህር፣ ቅዳሴና አዛን የሚጠላ ካለ እሱ ሴጣን ብቻ ነው። ኢትዮጵያ በሴጣን መመራቷ በይፋ ታውቋል። እንዲህም እያለ ቀዩን መስመር እያለፈ ቤተ እምነቶችን እየተዳፈረና እያራከሰም ሲናገር የሃይማኖት መሪዎች ነን ከምድራዊው ይልቅ ሰማያዊው ህይወትን እናስቀድማለን ስጋችን ተጎርቶ ለነፍሳችን ጽድቅ እንሰራለን ከሚሉ ቆብ ከደፉ አስኬማውን ካጠለቁ የቤተ ክርስቲያኒቱ አባቶች ተው የሚለው በግ አምላክ ብሎ መደዴ ንግግሩን የሚያርቀው አንድም አባት አልተገኘም። ይልቅስ ከበሻሻ ጀምሮ የልማት ኛነ ነ እንቅልፍ ተኝተ ታውቃለ ወይ እንዳንተ ዘመን ኦርቶዶክስ ቤተክርስቲያን ተመችቷት አያውቅም። ከሰቀልከን የብልጽግና ማማ ላይ እንዳታወርደን አደራ በሚሉ ላምልኮ በቀረቡ የውዳሴ ንግግሮች የሚያረሰርሱ ሆነው ነው የቀረቡት አባቶቹ። በቅርቡም አንድ መነኩሴ ለፈጣሪ አምላክ የሚቀርብን ዝማሬ ለአብይ አህመድ ያቀረቡለት አጋጣሚ ህዝበ ክርስቲያኑን አንገት ያስደፋ መሆኑ የሚታወስ ነው። ሰሞኑን አብይ የኦርቶዶክስ ተዋህዶ ቤተክርስቲያን የሃይማኖት አባቶችን ጠርቶ በቅድሚያ ያሰራቸውን መናፈሻዎቹንና ሙዚየሞችን ካስጎበኛቸው በኋላ ወደ ቤተ መንግስት ወስዶ በሉ ያያቹትን መስክሩ ያለበት መድረክ በቤተ ክርስቲያኒቱ ታሪክ የውርደት የጨለማ ተደርጎ የሚመዘገም ነው። በፖለቲካ ጫናና በግርግር አስኬማውን አጥልቀው ጳጳስ የሚል ሹመት ተሰጥቷቸው ለአብይ አህመድ ማገልገልን እግዚአብሔርን እንደማገልገል ከቆጠሩት ከአቡነ ሩፋኤል አንስቶ በመድረኩ አብይን በምስጋናና ውዳሴ ሲያ ስርሱት የዋሉት አባቶች በእርግጥ ስለ መነኮሳት ግድያ ሳያውቁ ሳይሰሙ ቀርተው አይደለም። ቤተክርስቲያኒቱ ላይ የጥፋት ሰይፍ ይዞ የተነሳው የዘመኑ ፈርዖን ፊት ቀርበው አበጀህ፣ ያንተ ዘመን የበረከትና የፍሳሐ ነው ሲሉ ስልሳ ሚሊዮን ምዕመናን ልብ ውስጥ የሚፈጥሩትን ስብራት እንዲሁ በቀላሉ የሚገለጽ አይሆንም። ቤተክርስቲያኒቱ በሯን ዘግታ ሀዘን ብትቀመጥ ይበጃታል ያሉ ልጆቿ ወይ ከፊት ሆናችሁ ምሩን፣ አልያም ቦታውን ለቃችሁ ገዳም ቡና እኛው ቤተ ክርስቲያናችንን በደም በመስዋዕትነት እናድናታለን፣ የሚል ጥያቄ ከያቅጣጫው መሰማት ጀምሯል። ቤተ ክህነት የቤተ መንግሥትን ደጅ እየጠናች ከፈጣሪ ይልቅ ከአብይ አህመድ መልስ እየጠበቀች እንደምን ሐዋርያዊ ተልኳን ትወጣለች? እንደ ተራራ ገዝፎ ከፊታችን የተቀመጠ የወቅቱ ጥያቄ። በውጭ የሚገኙ አንድ ጳጳስ ከሰሞኑ እንዲህ አሉ። እነኚህን አባቶች ሰብስቦ ገዳም አስገብቶ የጡረታ ገንዘብ እየበሉ እንዲኖሩ ሊቀልቃውንት ደግሞ ተሰብስበው ቁጭ ብለው ለቤተ ክርስቲያኒቱ አዲስ መዋቅር ሰርተው ይችን ጥንታዊት ሐዋርያዊት ቤተ ክርስቲያንን እንዲታደጉ ካልሆነ በቀር በእነዚህ ሐሰተኛ አባቶች የቤተ ክርስቲያኒቱ ክብር መቼም የሚመለስ አይደለም። የኡጋንዳው ጨካኝ መሪ የነበረው ኤዲያሚን ዳዳ በዘመኑ ካበደባቸው አጋጣሚዎች አንዱ ነው። አንድ ቀን ጠዋት ድንገት ተነስቶ ሰራዊቱን ጠርቶ ታንክ አሰልፎ ከባድ መሳሪያዎችን ጠምዶ ካምፓላ አጠገብ የምትገኝ አንዲት ጉብ ያለች ኮረብታን ይከባታል። የአገሪቱን ቴሌቪዥኖች ጠርቶ ከዚያው ከጉብታ ኮረብታ አጠገብ እየተንጎማለለ መግለጫ ይሰጣል። መግለጫው እንዲህ የሚል ነው። የጎላንን ኮረብታ ተቆጣጥረናል። በአንድ ሺህ ኪሎ ሜትር የሚርቅን ሶ ዙሪያ የሚገኘን ታሪካዊ ኮረብታ ያመላከተ። አብይ አህመድ እና ኤዲያሚን ዳዳ ከሚለያዩባቸው ይልቅ የሚመሳሰሉባቸው ይበዛሉ። እንደ ኤዲያሚን ዳዳ ሁሉ አብይ አህመድም በቅዠትና ምናብ ዓለም የሚንሳፈፍ ገዢ መሆኑ ለዓለም ከተገለጠ ሰነባብተዋል። ገነትን ምድር ላይ ሰርቻለሁ ብሎ የሚመጻደቅ 30 ሚሊዮን ህዝብ በረሃብ አለንጋ እየተገረፈ ብልጭልጭ ፕሮጀክቶች ላይ ተጥዶ የሚውልና የሚያደርም ሰራውላችሁ ኑና አመስግኑኝ እያለም ቀን ማታ ህዝብ የሚያስጨንቅ በስሩ በኮለኮላቸው በሕሊናና በሆድ መሃል ርቀቱ የጠፋባቸው ሀገር ማለት ሆድ፣ ሆድ ማለት ሀገር በሚል አጋንንታዊ አመለካከት የተጠመቁ ሲጠራቸው አቤት ለማለት የሚሽቀዳደሙ ሲልካቸው ከብርሃን ፈጥነው የሚደርሱ አገልጋይ ባለስልጣናት ውዳሴና ሙገሳ እየተቸረው ይህንንም መላው የኢትዮጵያ ህዝብ እንዲያጎርፍለት ማይክ ጨብጦ አይኑን አፍጥጦ የሚጠይቅ ገዢ ነው አብይ አህመድ። የህዝብ ንቀቱ የሰማይን ጣሪያ ነክቷል። ጥጋብ ገደቡን አልፏል። ፍርሃትና ጭንቀት የወለደው እብሪትና ትዕቢቱ ሰው ጤፉ አድርጎት 100 ሚሊዮን ህዝብን ሲሳደብ፣ ሲዘልፍ ይውላል። ያስተዳደሩ መገለጫም ይው ሆኗል። እብሪት፣ ትዕቢት፣ ንቀት፣ ጥጋብና ድንቁርና። የኢትዮጵያ የመከራ ዘመን። የስነ አእምሮ ባለሙያ ተጠየቁ እና ይህን ሰው እንዴት እንገላገለው? የቀድሞ የአብይ አህመድ አማካሪ ያሁኑ በሳውዲ አረቢያ የኢትዮጵያ አምባሳደር ሌንጮ ባቲ ሀገር እያዋለድን ነው አለ አብይ አህመድ። መንበረ ስልጣኑን በያዘ ማግስት፣ የዛሬ ስድስት ዓመት እናት ምጥ ሲይዛት ደም እንደሚፈሳት ሁሉ የምናዋልዳት ሀገርም በምጥ ላይ ሆና ደም እዚህም እዚያም ቢፈስ ተፈጥሯዊ እንጂ የሚያስደነግጥ አይሆንም አለ ኦቦሌንጮ አርባ ዓመታት ሲንከራተት የነበረው የነጻ አውጪ ግንባሩ አዲስ አበባ መድረስ አቅቶት አንድ ቀበሌም ሳይቆጣጠርም በእርግጥም የኦሮሞ ነጻነት ግንባርን አጀንዳ ለማስፈጸም ሐሰተኛም የኢትዮጵያን ካባ አጥልቆ ቤተ መንግስት የገባው አብይ አህመድ አሁን ያለንበት ምዕራፍ የማዋለድ ነባሩን የማጥፋት የቆየውን ጥንታዊውን መስተጋብር የመሰባበር ፌዝ ላይ መሆኑን በገደምዳሜ የነገረን ለበርካታ ጊዜያት ነበር ወይ ግራ ተጋብተናል አልያም አምነናል ካልሆነ በቀርም አብይ አህመድ ኢትዮጵያዊ መልክን ሊያጠፋ በሌላ መልክ ሊቀይር እንደሚፈልግ በተደጋጋሚ አሳውቆናል በተግባርም አሳይቶናል በሽመልስ አብዲሳ አንደበትም እንዲነገር የፈለገው ያ ሀገሩጊቷ ኢትዮጵያ ዘመን ማክተም የዚሁ የኦሮሚያ ኢምፓየር ፕሮጀክት መወለድ ጅማሬ መሆኑ አሁንም ያልገባን ካለን ድንቁርናው የተስማማን እንጂ፣ የነቃው ራሱን ለመጪው ክፉ ጊዜ ማዘጋጀት እንዳለበት ተረድቶታል።